ለብዙዎቻችን ጥያቄ ምልክት ሆኖ የቆየው እንግዲህ የቤዛ ጉዳይ ዛሬ ይፋ ሆኗል ማለት ነው። ኤፍሬምም ተንበርክኮ ይቅር በይም በማለት እንግዲህ ይቅርታውን አሳይቷታል ማለት ነው። ቤዛም ደግሞ እንግዲህ ስለተፈጠረው ነገር በሙሉ እንግዲህ ያለውን ነገር ተናግራለች ማለት ነው። ያለ ነገር እንደዚህ አልጠቆረችም፣ ያለ ነገር እንደዚህ አልከሳችም፣ ያለ ነገር እንዲ ጸጉሯን ሁሉ ተቆርጣ ሌላ ማንነት ይዛ አትመጣም ነበረ። ለማንኛውም ግን ብዙዎቻችሁም ተረድታችኋታል እንደኔ እች ልጅ የሆነ ነገር አሳልፋለች፣ ስለዚህ እባክህ ተረዳት የምትሉ ሰዎች እንደኔ ብዙዎቻችሁ ነበራችሁ። ነገር ግን ኤፍሬም ደግሞ አእምሮን ድፍን አድርጎ በቃ እች ልጅ እውነታውን ካልተናገረች አብረት መቀጠል አልችልም አልችልም የሚል አይነት ነገር ነበር ሲናገር የነበረው። እኔም ሁለት ልብ ሁኜ ነበር ሲናገር የነበረው ቤዛ የመጣሽው እውነታሽን ለማስረዳት ነው፣ የነበርሽበትን ሁኔታ ለማሳወቅ ነው። ስለዚህ ሳታስቢበት አልመጣሽ፣ ማስበብሽበት ነው የመጣሽው። ስለዚህ ያለውን ነገር ንገሪውና አብራችሁ ቀጥሉ፣ ደጋግሞ እየጠየቀች ነው። ነገ ግን አጠሽው ከምታለቅሽ ዛሬ ያለውን እውነታ ምንም ቢሆን ምንም ይቀበልሽም አይቀበልሽም መናገር አለብሽ ብዬም እኔም ሀሳብ አስተያየት ስሰጥ ነበረ። ለማንኛውም ግን እንዴት ናችሁልኝ ውዴ ቻናሌ ቤተሰቦች፣ ብያላችሁ በሰላማችሁ ይብዛልኝ። እንግዲህ ቤዛና በኤፍሬም መሀል የተፈጠረውን ነገር ታውቃላችሁ። ድንገት ተገናኙ መንገድ ላይ ከዛ ደግሞ ድንገት ተጠፋፎ ከዛ ደግሞ ድንገት ቤዛ ደግሞ መጣ በህይወቱ ድጋሚ ደግሞ ህይወት እንዲዘራ አደረገችው፣ ወይም ደግሞ አብረው እንደምትቀጥል ተስፋ አሳየችው። እሱም ብዙ ተስፋ ሰንቆ ይዞ ነበረና እሷን የማግኘት የማየት፣ የማወቅ፣ አብሯት የማሳለፍ ብቻ ምንበለው የመውደድ ስሜት ተሰምቶት ነበርና ና እና አብርሽም እነ ሀይሚም እንዲሁም ደግሞ እነ ሩታም ብቻ አብረውት አብሯት እንዲሆን ምናምን ያለውን ነገር አስተካክለዋልና፣ ሃይሚ ሀይሚ ሳትቀር ስትጠፋ ባካቾች ልጅየት ነው ያለችው የት ገብተች ነው የት ተሰውረች ነው በአንድ እይታ አይቶች ወዶች ወንድማችን በጣም ተቸግሯልና፣ እባክሻለው በይ ብላ እንግዲህ ሀይሚ ራሱ ሳትቀር መልእክት አስተላልፋ ነበር፣ ከዚህ ከዛሬ ስንት ወር በፊት በጣም ረዥም ጊዜ ሆኖታልና ድጋሚ መጣችና በህይወት ውስጥ እንግዲህ ጥሩ ጅማሩን ይዘው ጥሩ ቆይታ ጥሩ የፍቅር ጊዜያትን አሳልፈው ነበረ። ጥሩ መግባባት ነበራቸው ሁለቱ ደስ የሚሉ በቃ አንድነታቸው ደስ የሚል ነገር ነበር። ሲታዩ ለአይን በጣም ደስ የሚሉ ልጆች ነበሩና ድንገት እንግዲህ ቤዛ ተነስታ መሄድ እንዳለባት ከቤተሰብ ጋር ጠቅላላ ሌላ ሀገር ልትሄድ እንደሆነ እንግዲህ ለኤፍሬም ትነግረዋለች ማለት ነው። ኤፍሬምም ይሄን ነገር ሊያምንም ሊቀበልም አልቻልም። ግን ደግሞ የእሷ ውሳኔ እስከሆነ ድረስ ምንም ሳትል ሄዳለች ማለት ነው። ለኤፍሬም ተሰናብታው ነው የሄደችው። ስልክ አትደውልም። በዛው ጠፍታለች ለረዥም ወራት ማለት ነው። ዛሬ ግን እንደ ድንገት መጣችና ተቀበለኝ፣ ኤፍሬም በጣም ናፍቀኝ ነበር። አንተም ማየት አንተም ማግኘት ብቻ ነው የምፈልገው። ለጊዜው ግን ያለኝ እውነት አለ፣ ግን አሁን ልነግር አልችልም። ተረዳኝ እባክህ፣ ጊዜ ስጠኝ ብለው ነበረ። ነገር ግን እሱ ጊዜ መስጠት አልፈለግም፣ ምክንያቱም ኤደን የምትባል ልጅም አለች። ኤደንም በዚህ በኩል የኔ ሁን እያለች ነው የምትገኘው። ድንገት ደግሞ እንደምታውቀው ቤዛ ስትመጣ ደግሞ ኮንፊውዝድ ሆነ። በቃ የሚወስነው ነገር አጣ ማለት ቤዛ ጋ ልሆን ወይስ ደግሞ ኤደን ጋ ልሆን የሚለው ነገር በጣም አወዛጋቢ ነገር ነበረ። የቱን ብሎ የቱን ያዝ የቱን ይተው የቱን ያዝ እና በጣም ግራ መጋባት ውስጥ ነበሩ። ኢቨን ቤዛም ካልተናገረች ጸጥ ብላ በቃ ከተረዳኝ በቃ ተው ብላ ብትተው ብትሄድ ኑሮ ከኤደን ጋር እንደሚቀጥል ነው እኔ የተረዳሁት እና ኤደንም እያለቀሰች ነው የሚገኘው። በእርግጥ ከኤደን ጋር ቢቀጥልም ነገ ከነገ ወዲያ ጥሏት መሄዱ አይቀርም። የእውነት ነው ምላችሁ፣ ኤደን ራሷን ማስከበር አለባት ብዬ ነው የማስበው። ምክንያቱም እሱ እሷ እንጂ የምትፈልገው የምትወደው፣ መጀመሪያውም ጀምሮ እሱ ከነመፈጠሩ አያውቃትም ነበር ልጅቷን። ኤደን ራሷን እች የመጣችሁ ካለበት ውድ አለው በጣም በቃ እንተን ሳይ በጣም ደስ ይለኛል። ስለዚህ እባክህን ተረዳኝ፣ ፍቅሬን ተረዳኝ ብለው ነበር የመጣችውና፣ እሱም ደግሞ አይሆንም፣ በጓደኝነት ከሆነ እሺ በቃ፣ በጣም ሊሄድ ሲል አስቸግረው በቃ እንደዛ ከሆነ በቃ ምንም ነገር እንዳትጠይቅኝ ወይም ደግሞ ሌላ ነገር እንዳትጠይቅኝ፣ በቃ ጓደኛ ማቾች ብቻ እንሆናለን፣ አብረን ቪዲዮ እንሰራለን ብሎ ነው ቃል ገብቶላት። እንግዲህ እሷም ቃል ገብታለት በመለማመድ እንግዲህ ፍቅር ይመጣል ብላ ነበር። ነገር ግን አልሆንም፣ አልተሳካም። ምንም ፍቅርን በግዴታ የሚሆን ነገር የለም። የእውነት እስከሆነ ጊዜ ልትሄዱ ትችላላችሁ፣ ግን የሆነ ጊዜ ላይ ደግሞ ተጸጸታችሁ መቅ ወይኔ፣ ወይኔ የምትሉ የምትንገበገበው የምትገበገቡበት ህይወት ውስጥ ነው የምትገቡትና ኤደን እንኳን ከዚህ በአጭሩ ቀረ ብዬ ነው የማስበው። ይህን ነው ልል የምችለው። ራስሽን አስከብሪ፣ ወደ ራስሽ ተመለሽ፣ የራስሽን ኑሮ ኑሪ እላለው። እግዚአብሔር ደግሞ ለአንቺ ቀና ሰው እንዲያጋጥምሽ እመኝልሻለሁ። ታሳዝኛለሽ የእውነት በጣም በቃ ስታለቅሽ በጣም በቃ እንደቀሀየኝ ገፋኸኝ፣ በጣም ጎዳኸኝ፣ በደልከኝ ስትል በጣም በቃ እኔ እንጃ አላውቅም። ብዙ ጊዜ አልቅሳለች። አብሯት እንዲሆን ብዙ ያላረገች ጥረት የለም። ወጣ ወርዳለች፣ ግን ደግሞ አልሆነም። ምክንያቱም ካልወደዳት በጭራሽ አውራት ቢሆን በዱኑ ምን ያደርግላታል። ይህንን ነው ልል የምችለው። ና ቤዛ ምንድን ያጋጠማት የሚለውን ነገር እንግዲህ ብዙዎቻችን ተረድተናታል። እኔም አኗርም ተናግሯል። አኗርን በጣም እስከ ጥግ ድረስ ሰደበው እንጂ ኤፍሬም በጣም በቃ የሆነ ችግር እንዳለባት ችግር እንዳሳለፈች፣ እኔም ግን እኔ ይሄን ከባድ ሀዘኑን ሳይሆን የሰማሁት ሌላ ሌላ ነገር ነበር። ስለ ቤተሰብ ኢንፎርሜሽን የደረሰኝ በቤተሰብ መሀል የደረሰኝ ኢንፎርሜሽን ሌላ ነገር ነበረ፣ ግን አላወጣሁትም። ለማንኛውም ግን ሀዘን እንደገጠማት ግን ሙሉ ነገሩን መናገር እንዳልፈለገች ነው የተናገረችው። ይህንንም በቴክስት ነው እንግዲህ ፈርታው በቃ በቴክስት የነገረችው ማለት ነው። እና እስከዚህ ድረስ ነው ማለት አንድ ሰው ሊረዳችሁ የፈለገ ሰው የእውነቴ ነው ህመማችሁን መጀመሪያ ያያል። በቃ የፊት ገጽታችሁን አቋማችሁን፣ ሁኔታችሁን ያያል። አይናችሁን አይቶ የሚወዳችሁ ሰው የሚያከብራችሁ ሰው ወይም ደግሞ ለእናንተ ቦታ ያለው ሰው የሚረዳችሁ ሰው የቱንም ያህል ነገር አሳልፋችሁ ብትመጡ ሊረዳችሁ ፈቃደኛ የሆነ ሰው ይረዳል። ግን ኤፍሬም እንኳን ሊረዳት ይቅርና፣ እንኳን ሊሰማት ይቅርና፣ እንኳን ችግሯን ሊጠይቃት ይቅርና በጣም ሊሄድ በጣም ቸኩሎ ነበር። በጣም ከምነግራችሁ በላይ በቃ ጥሏት ሊሄድ ተቷት ሊሄድ ጫፍ ደርሶ ነበረ። የሚወዳችሁ ሰው የቱንም ያህል ጥፋት ብታጠፉ ያን ጥፋታችሁን እንድታርሙ እንድታስተካክሉ አብራችሁ እንድትቀጥሉ ያደርጋል እንጂ የሆነ ጥፋት አጥፍታችሁ ፊቱን አዙሮ አይሄድባችሁም። በቃ እንዳላይሽ እንዳላይ ብሎ አይሄድም፣ አትሄድም። የእውነት ነው የምላችሁና ቤዛ ላይ የተረዳሁት ነገር ፊቷ ያስታውቅ ነበር። ብዙዎቻችሁ ስትገምቱ ነበር የእውነት ኤፍሬምን ነበር ጥፋት ቤዛ ላይ ምንም አይነት ጥፋት እንደሌለ ነው ስትናገሩ። የሆነ አንዳንድ አንዳንድ አንዳንድ ልጆች እና ታዲያ ምን ሆኖ ነገር ካልነገርሽው እንዴት ይረዳሽ? ምናምን ብላችሁ በጣም ስትቆጧት ስትሰድቧት የነበራችሁ ልጆች አላችሁ። ከዛ ውጭ ግን 99 በመቶ የሚሆኑ ልጆች በጣም ተረዳት። በቃ የሆነ ችግር አለ ፊቷ ላይ ያስታውቃል። አኗር ሳይቀር በቃ እኔ አንተ ምንም ነገር ነግራኝ አይደለም ምንም ነገር ያወቅኩት ነገር የለም ግን እንዲሁ አይኗን አይቼ በቃ ተረድቻታለሁ። ከባድ ችግር ውስጥ እንዳሳለፈች አይቻሉ ነው ያሉ። ኤፍሬም ግን ይሄ ሊታየው አልቻልም። ግን የፈሰሰ ውሃ አይታፈስም አይደለም የሚባለው? ያለፈው ነገር አልፏል። ብዙዎቻችሁ ዛሬም እሱን እየሰደባችሁት ነበረ። መሳደቡ ትርጉም የለውም፣ ጥቅምም የለውም። ምክንያቱም ከዛሬ ስህተቱ ተምሮ እንግዲህ ነገውን የተሻለ ያደርጋል ብዬ ነው የማስበው። እና በጣም ገፍቷት ነበረ ማለት እች ልጅ በእርግጥ ሀዘን አጋጥሟታል ሀዘን ለማንኛውም ሰው የሚነገር ነገር ነው ብዬ ነው የማስበው። በዚህ ልክ ኤፍሬምን ለመናገር መፍራት አልነበረባትም ቤዛ፣ ምክንያቱም ፈልጋው ወዳ ፈቅዳ ያመጣችው ነገር ስላልሆነ ሀዘን ያጋጠማት በቃ በዚህ በዚህ መንገድ ነበርኩኝ ከባድ ሁኔታ ውስጥ ነበርኩ ብላ ብታስረዳው ምናምን ነገር እሱም ይቀበላት ነበር፣ ይሄ ሁሉ ነገር አይፈጠርም ነበር። ለማንኛውም ግን ቤዛ እግዚአብሔር አብዝቶ እንዲያጽናናሽ እመኝልሻለሁ። በጣም በቃ ሙዝዝ በቃ የሆነ እንዴት ነው ፍዝዝ ብናን የመጣችውና የጸጉር ስታይሏ ራሱ ሳይቀር ፀጉሯ ያምር ነበር። ታስታውሳላችሁ አይደል? ከዚህ በፊት የነበራቸውን ቪዲዮዎች እዛ ላይ በጣም ነው የምታሳዝነው። በጣም በቃ ውስጧ የሆነ ነገር እንዳለ ሁላችንም ገምተን ነበር። ለማንኛውም ግን ሁሌም እንደዚህ ሰውን የመረዳት አይተን የፊቱን ገጽታ የመረዳት ልምድ ይኑረን እላለሁ። በጣም ትለያላችሁ፣ በተለይ የማዳም ቅመሞች። እኔ እግዚአብሔር ምስክሬ ነው። ለእናንተ ምንም አይነት ቃል የለኝም እኔ የእውነት እንባ የመጣውን እንደዚህ ስላችሁ። ለምን በቃ ሰውን እንዴት እንደምታዩ እኔ በጣም ትገርሙኛላችሁ። በቃ ምን አይነት አእምሮ እንዳላችሁ በቃ በጣም ነው የምትለዩት። በቃ እኔ እግዚአብሔር አምላክ ለእናንተ ማለት ነው ሁሌ ነው የምጸል ሌላችሁ እግዚአብሔርን በቃ የልባችሁን መሻት ይሙላላችሁ። ለሰው ደስታ እንዲህ ስትሮጡ እንደምትሉት የእናንተን ደስታ ደግሞ ተዝቆ ታይቶ በቃ ተጨብጦ ተይዞ ማያልቅ ደስታ ይስጣችሁ። በቃ የእውነት ነው የምላችሁ። አብዝቶ ደስታችሁን፣ ሰላማችሁን ይስጣችሁ በቃ ይህንን ነው ልል የምችለው። ብቻ ስለተረዳት አሁንም ጸጽቶታል፣ ይቅርታ አድርግልኝ ብሏታል። እሷም ደግሞ እፎይ ስላልኩኝ ስለተነፈስኩኝ፣ የሚረዳኝ የሚሰማኝ፣ የሚያዳምጠኝ ሰው ነበር የፈለግኩት ነው ያለችውና፣ በጣም ነው ደስ ያላት ፈገግ ስትላዩት። እግዚአብሔርም በዚህ ሀዘን ውስጥ በዚህ በቃ ስብር ባለችበት ሁኔታ ውስጡና ይችን ቃል ብቻ ነበር የፈለገችው በቃ ወይ እንደዚህ አጋጥሞች ነበር እንዴ? አይዞች በቃ የሚላሰው ነበር የፈለገችውና ብቻ። ግን ተመልካቾችም አለንልሽ ስላልናት ይመስለኛል እሱ በቃ ኤፍሬም መረዳት አለበት፣ መረዳት አለበት ስላለን ነው እንጂ እሷ ተስፋ ቆርጣ እስካሁን በቃ የራሱ ጉዳይ ብላ ሁሉንም ነገር ጥላ የራሷ ብዙ በቂ ችግሮች ነበሩባት ትሄድ ነበር። ግን ደግሞ የእኛም ኮሜንት አበርትቶ አስቁማታል ብዬ ነው የማስበውና ቤዛና ኤፍሬም አንድ ላይ መሆናቸው በጣም ነው ደስ ያለኝ። ከዚህ በኋላ ቃል እገባልሽ አለው። ምንም ነገር እንዲጎዳሽ አልፈቅድም፣ ከጎንሽ ሁሌም ልሆን ቃል እገባለሁ ብሏልና ይሄ በጣም ትልቅ ነገር ነው። ቤዛዬ፣ አይዞን፣ እግዚአብሔር ያጥናሽ። ሀዘን ያው ያጋጠማል ግን በርትተሽ ጠንካራ ሴት ሆነሽ መታየት አለብሽ። ላለነው ለራሳችን በህይወት ላለነው መጨነቅ አለብን ብዬ ነው ማስበው። ለሞተው ወይም ደግሞ ለሞቱት ነፍስ ይማርልን። አንችም ደግሞ እግዚአብሔር አብርትቶሽ አጥንቶሽ ደግሞ ከኤፍሬም ጋር ጥሩ ህይወት እየኖርሽ እንደምናይሽ ተስፋ አደርጋለሁ። እኔ እንጃ የቤዛን ፈገግ ስትል ሳይ በጣም ነው ደስ ያለኝ። በእውነት ነው የምላችሁ። ሴት ልጅ መቼ ማይክፋት በቃ ሴት ልጅ መቼ ማተጣት ሴት ልጅ መቼ አትገፋ። የእውነት ሁሌ በቃ ሴቶችዬ፣ እንደዚህ እንተባበር። በቃ ለሴት ልጅ በቃ እኛ እኛ ለኛ ነው እኛ ለኛ ያለ ነው እኛ ነን በቃ። አንድ ልጅ ከተገፋ ጎን መቆም አለብን ሁሌም ቢሆን እና ኤፍሬም ድጋሚ ይሄንን ስህተት እንደማትሰራ ተስፋ አደርጋለሁ። ያኔ መጥፎ ሰው ሆነ፣ አይደለም ነገሮችን አለመረዳት አንዴ። ደግሞ በቃ ይሄ ነው እውነታው። አእምሮን ተመልካችን እንኳን ልታዳመጥ ፈቃደኛ ስላልነበርክ ነው ይሄን ትልቅ ስህተት ሰርተ የነበረው። ለማንኛውም ግን የሰው ልጅ ነህ፣ አንተም ታጠፋለህ። ዋናው ነገር ጥፋት አምነህ ወይ ተጸጸተ ይቅርታ መጠየቅ ነውና ቤዛም በጣም ደስ ብሏታል። ብቻ ተቃቅፎ ወደ ቤታቸው ሄደዋል። ጥሩ ጊዜ እንደምታሳልፉ ተስፋ እናደርጋለን። እግዚአብሔር ያጽናሽ እላለሁ። አብራችሁ ስለነበራችሁ አመሰግናለሁ። ሰላም ደሩ